ለእግዚአብሔር ልጅ ያስቀመጠውን ፍሬ በሰላም በቅንዲሽ ያሳቀፈሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመረዋ ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እሩታዬ በሚያምር በሀገር ባህል ልብስ እናትና አባቷን እንግዲህ ፏ ፈሻ አድርጋ ተመርቃለች ማለት ነው። እኛም ምርቃቱ ደርሶናል። አሜን አሜን ብለናል። እንዴት ደስ ይላል መሰላችሁ? የእናት የአባት ደስታ፣ የእናት የአባት ምርቃት እናንተ በብር ራሱ እኮ አይገኝም። እንዴት ደስ እንደሚል እኔ ራሱ እሷ ስትመረቅ እጄን ዘርግቼ አሜን አሜን አሜን አልኩ። ለእሷ የደረሰ ለእኔም ስለሚደርስ ማለት ነው። ምርቃቱ እና በጣም ደስ ይላል። የእውነት ነው የምላችሁ። ማን እንደ ቤተሰብ፣ ማን እንደ እናት እንደ አባት? ምንም ቢሆን እኔ በጣም ነው በደስታ ዋጥ የተደረጉ ተውጫለሁ። በደስታ እውነት ለሚያ እኔ በቤተሰብ የቀልድ የለም። እውነት ሌላው ሲቀር ይቀራል። እናት እናት ናት፣ ቤተሰብ ቤተሰብ ነው። ቢከፋችሁም፣ ቢጠማችሁ፣ ቢርባችሁ ዞሮ መግቢያ እናት ናት። ሌላው ዞር በነ የሚል ስትደሰት ብቻ ነው በአብሮ ማጨብጨብ የሚፈልግ እናት ግን በሐዘናችሁም በደስታችሁም ከጎናችሁ ነው የምትሆነው እና እኔ ሩታዬ ከቤተሰቦቿ ጋር በመገናኘቷ በመቀላቀሏ በጣም ተደስቻለሁ። በዛ ላይ ደግሞ ያው የእንትን ልማድ አለባቸው አደለ? የፕራንክ ልማድ ፕራንክ አድርጋቸዋለች። ልሄድ ነው ብላ ና እናቷ በጣም ተቆጥተው ምናድርጌሽ አድርጌሽ ምናስከፍቼሽ እንዴት እንደዛ ተያለሽ? እቆነጥጥሽ ነበር። ነገር ግን እንትን ይዘሻል ልጅ ይዘሻል እንጂ ትቆነጠጭ ነበር እንደ ድሮ ብቶኝ እንዴት ወሽ መጤን ትቆርጨዋለች? ብለዋል ማዘር እና አባትየውም ደግሞ መናገር ያለባቸውን ነገር ተናግረዋል። ግን ያው ነገሩ ፕራንክ ነው ማለት ነው። አንዳንዴ ፈታ የሚያደርግ ፕራንክ ጥሩ ነው። እናቶች ለልጆቻቸው ምን ዓይነት ስሜት አላቸው የሚለውን ነገር እና ብዙም የሚከፋ ነገር አይደለም። ወዲያውኑ መለስ ብላ እንግዲህ ነግራቸዋለች እና እንደተገናኙ ደግሞ ይሆድ የሆዳቸውን ሲያወሩ አባትየው በቃደርን ሁለት ሰዓት ራሱ አይሆንም የተኛ ነው ብለዋል። ይህኔ አባት እውነት እንደው ፈጣሪ ረጅም እድሜ ጤና ይስጣችሁ ነው የምለው። ደግሜ ደጋግሜ ክፉ ነገር አይንካችሁ ለልጆቻችሁ ኑሩላቸው ኑሩላቸው የእውነት ኑሩላቸው። እና ሩታ ደግሞ እንደዚህ ፈገግ እያልሽ በማየታችን በጣም ደስ ብሎናል። ልብሱ ደግሞ በጣም ያምራል። ቆንጆ ያገር ባህል ልብስ ነው። ፋዘር ሱፍ ጭምር ነው የተሰጣቸው። ፋዘር ታቃላችሁ ደግሞ ቁመናም አላቸው። ሱፍ ራሱ በጣም ነው የሚያምርባቸው። የሩታ አባት እና ምርቃታቸው ራሱ እንዴት ደስ እንደሚል ሩታ አብርሽ ብለው ሲመርቁ አባትየው እና እናትየዋ ስትመርቅም፣ እኔ በነገራችን ይቅርታ አድርጉልኝና አንቱ፣ አንተ፣ አንቺ ማለት እንትን ስለምን ለምን አንተ አይደለም፣ ብዙ ጊዜ እሳሳታለሁ እየደበላለኩ ማለት ነውና ልክ እንደ እናት እንደ አባት ቆጥሬ ክብር ነው አንቱ ማለት ግን፣ ያው እናታቸውን አንቺን ብል ኦኬ ችግር የለውም መሰለኝ አይደለም፣ ከምቀባጠር ማለት ነው እና አብርሃም ጭምር ሲመረቅ ነበረ። ልጃቸው በሰላም ተገላገ እያሉ ማለት ነው። እና አዎ በሰላም ትገላገል ልጇን ለማቀፍ ያብቃት የሁላችንም ምኞት ነው። በነገራችን ላይ ማለት ነው እውነት በዚህ ሰዓት ለሩታዬ መጥፎ ነገር የምትመኙ ሰዎች እናንተ እንደ የተረገማችሁ ናችሁ። የተረገማችሁ ማለት ነው እና የቅናት መንፈስ የተመታ ይሁን እንደ የፈለገ ነገር ብጠሏት ምንም ብትሉም፣ ግን በዚህ ሰዓት ጥሩ ነገር መልካም ነገር መመኘት አለባችሁ። ስሬስ ማለት ነው እና ስለዚህ ደግሞ አትሳደቡ። አንዳንድ ልጆች አላችሁ፣ በተለይ በተለይ አለች፣ አንድ ማን የምትባል እንደ ወሮ በላ ማለት ነው። ወሮ በላ፣ አቤት፣ አቤት፣ አቤት፣ አቤት! በዚህ ልክ ቅናት ማለት ነው፣ ቅናት አቃጥሎ ሊደፋት የደረሰች እንደምን ሆናችሁ ነው? በሰላም ነው። ግን አመት ሁለት አመት ሙሉ እንዴ ሰው እኮ ይቀየራል። የማይቀየር ነገር የለም። ጥፋት ስታጠፋ ኦኬ ተናገሯል። ጥፋት ሳታጠፋ ደግሞ በደህና ነገር ስትመጣ ደግሞ ምን አለ ብትናገሩ፣ ጥሩ ነገር። የሰው ልጅ በቃ ጥሩም ሰራ መጥፎም ሰራ ሁሌ መረገጥ አለበት እንዴ? እና እኔ ለእናንተ ልቦና ይስጣችሁ ነው ብለው፣ አይሰለቻችሁም? ግን አይሰለቻችሁም? እኔ አሁን ባለፈው ይሄ የእንትኗን የእርጉዝ የተፖሰተው ሆዷ ተገላልጦ በእሱ ተናገርኳት። አለቀ በቃ አለፈ። አንድ ቀን ተናገርኩ አለቀ በቃ። ትናንት ደስታ ነበር፣ ዛሬ ደግሞ ደስታ ነበር። ዛሬ ስለ ደስታው ነው የማወራው እንጂ ወላሂ የሩታ እንዲህ ብላ እንዲህ አድርጋ ይቼ እንትን ልጅ ይቼ ምናምን በዚወት ወር እንዲህ ይሰለቻሉ። በጣም ነው የሚያስጠላው። ስለ ሰው መጥፎ ነገር ሁሌ ማውራት በጣም ነው የሚያስጠላው። እናንተ አያስጠላችሁም እንዴ? የቅናት መንፈስ የተመታይ ሆን እውነት የተመታይ የሆነ በዚህ ልክ ሴት ሆናችሁ ሴት ልጅ ማንቋሸሽ፣ ሴት ልጅ ማዋረድ። በእርግጥ እናንተ ከእናንተ አፍኳ ይዘለም መስሚዋ ጥጥ ነው ጥጥ። እኔ በጣም ነው የማደንቃቸው በነገራችን ላይ የሩታ መስሚዋ ጥጥ ነው። ሄርሜላንም የምትሳደቡ ሄርሜላ መስሚዋ ጥጥ ነው። አብረሽም እንደዛው መስሚያው ጥጥ ነው። እነሱ የስራ ሰው ናቸው በነገራችን ላይ ምን አለ እኛም ገብተን ሀገር ቤት ልክ እንደዚህ እንደው በነፃነት ብንሰራ የት በደረስን። እነሱ አሁን እየሄዱ እኮ እየሄዱ ነው፣ በነገራችን ላይ ዝም ብለው የተቀመጡ እንዳይመስላችሁ። እዚህ ማዳም ቤት ተቀምጠን እኛ የወር ደሞዝ ነው የምንጠብቀዋ። እነሱ ግን በቀን ስንትና ስንት ቪዲዮ ሲሰሩ ስንትና ስንት ብር እንደሚያገኙ ማወቅ አለባችሁ። ምን እየሰሩ ነው? ምን እያደረጉ ነው? ምን እያገኙ ነው? እኛም እስኪ እንደነሱ እንቀየር ብላችሁ ለመስራት መራው እንጂ የሰው ልጅ ለመጣል ሁሌ ሁሌ እንደ ከብረት ዝገት ምንድን ነው ከሰው ስህተት፣ ከብረት ዝገት አይጠፋም ነው የሚባለው። እንደዛ እኮ ይባላል። የሰው ልጅ አንዳንዴ ይሳሳታል፣ አንዳንዴ ደግሞ ትክክለኛ ስራ ይሰራል። ግን እኔ በጣም እየታዘባችሁ ነው። እና ውዶቼ፣ ማሮቼ፣ ቅናት ጥሩ አይደለም። አትቅኑ። ሁሌም አይቀናም። አንዳንዴ ጥሩ ነገር እናስብ፣ እናስብ አሁን እንደው እንደው እውነት እንናገር ከተባለ ማለት ነው በዚህ ሰዓት እንደው ይቺ ልጅ ከቤተሰቦቿ ጋር ሆና ስታዩ እንደው እንደ እኔ ምን እንደምትሉ ግን መስማት እፈልጋለሁ። እናንተ ዛሬም ልትሳደቡ ትችላላችሁ እኮ። ትናንት ተሳደባችሁ፣ ዛሬም ልትሳደቡ ነው። ምን ልትሉ ነው? እስኪ የቤተሰብ ደስታ እንደዚህ ሆኖ ስታዩ አትደስቱ? እኔ ደሰታለሁ። እኔ ቀንቻለሁ። እንደውም ልንገራችሁ፣ የመንፈሳዊ ቅናት እኔም ቤተሰቦቼን አግኝቻቸው እንደዚህ ሰርፕራይዝ አድርጌ አስደስቼ ተመርቄ እያልኩ ቀን አለው። እውነት ነው የሚላችሁ ቀን ነው። እኔ ለቤተሰቦቼ አላደርግም አይደለም፣ ከዚህ በላይም አደርጋለሁ። እኔ እያደረግኩም ነው ለቤተሰቦቼ፣ ግን በአካል አግኝቻቸው ማለት በአካል አግኝቻቸው እንደዚ ቅፍ አድርጌ በቃ ባብሬያቸው ስቄ ተጫውቼ የሚለው ነገር ይናፍቀኛል። እና እስኪ እናንተም ደግሞ መንፈሳዊ ቅናት ቅኑ ሁሌ ጥላቻ ያስጠላል በጣም ነው የሚደብረው። እናንተ ረ ረድዛ አንዳንዴ ሲበዛ ጥሩ አይደለም። እኔ ማቆይ ከዚህ በኋላ እንደውም አሁን ጊዜ ጊዜ ጊዜ አጣሁ ጊዜ በነገራችን አጣሁ ጊዜ ቪዲዮ በስርአት